ጤና ይስጥልን ክብሯን ተመልካቾቻችን ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል ዜናዎቹን እየመራው ኔ ያንቱ አመዳብሪያችሁ ቆይታ ማድረግ ይሆናል በቅድሚያም ክልላዊ ዜናዎች ሀያኛውን የብሔር ብሔረሰቦችና ህዝቦች ቀን በዓል የክልሉ ልማትና ህብረ ብሔራዊ አንድነትን በሚያጎለብቱ መርሃ ግብሮች ለማክበር ዝግጅት እየተደረገ መሆኑን የሀረሪ ክልል ምክትል አፈ ጉባኤ አቶ አሪፍ መሐመድ ገለጹ ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በሆሳና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። ሄኖ ግርማ ተጨማሪ ያለው። ሃያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል የክልሉን ልማትና አብረ ብሔራዊ አንድነትን በሚያጎለበቱ መርሃ ግብሮች ለማክበር ዝግጅት እየተደረገ እንደሚገኝ የሀረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ ገለጹም የብሔር ብሔረሰቦች ቀን መከበሩ እንደ አገር አንድነትን በማጎልበት የጋራ ትርክትን በመገንባት የወንድማማችነት እሴት እንዲጎለብት በማድረግ ከፍተኛ ሚና ማበርከቱን ገልጸዋል። ዘንድሮ ለሃያኛ ጊዜ የሚከበረው በዓሉም አብሮነትና ወንድማማችነት ይበልጥ አጉልቶ በሚያሳይ መልኩ ለማክበር ዝግጅት ለማግኘት እየተደረገ እንደሚገኝም ጠቁመዋል። በተለይም በዓሉ የክልሉ ልማትና ብሔራዊ አንድነትን በሚያጎለብቱ መርሐ ግብሮች ለማክበር ዝግጅት እየተደረገ እንደሚገኝም ነው ምክትል አፈ ጉባኤው የገለጹት። ባህሉ በፌዴራሊዝምና ህገ መንግስት አስተምህሮት፣ በፓናል ውይይቶች፣ በስፖርታዊ ውድድሮች፣ በጽዳት ዘመቻ፣ በደም ለገሳ፣ በጥያቄና መልስ ውድድሮች፣ በሙዚየም ጉብኝት፣ የገጠር ኮሪደር ልማትን በጉልበት በማገዝ በተቋማትና ትምህርት ቤቶች፣ በባህላዊ ምግቦችና ውዝዋዜዎች ይከበራለን ብለዋል። መሰል መርሐ ግብሮች ማህበረሰቡን ሰላሙን ይበልጥ እንዲቀራርቡ በማድረግ እርስ በእርስ የመደጋገፍና ና የመረዳዳት ባህሎች ይበልጥ እንዲጎለብቱ የሚያስችሉ መሆኑንም ገልጸዋል። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችእና ና ህዝቦች ቀን በዓል በሆሳዕና ከተማ ዲሞክራሲያዊ መግባባት ለብሔር ብሔረሰባዊ አንድነት በሚል መሪ ቃል ይከበራል። በቀጣይ ህዳር 20 በቀጣይ ህዳር 29 በሚከበረው የብሔር ብሔረሰቦች ና ህዝቦች ቀን በዓል ላይ ከሴክተር ተቋማትና ወረዳ አመራሮች ጋር ውይይት ተካሄደ። በሐረሪ ክልል 20ኛው የኢትዮጵያ ብሔሮች ብሔረሰቦች ና ህዝቦች ቀን በዓል ላይ ከሴክተር ተቋማትና ወረዳ አመራሮች ጋር ውይይት ተካሂዷል። በመድረኩ ተቋማቱ ለበዓሉ እያደረጉ ያለውን ዝግጅት በተመለከተ እቅዳቸውን አቅርበው ውይይት ተደርጎበታል። በውይይቱም በዓሉን በተለያዩ አብሮነትና የወንድማማችነት እሴትን ይበልጥ አጉልቶ በሚያሳይ መልኩ ለማክበር ዝግጅት እየተደረገ እንደሚገኝ ተመላክቷል። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ የወንዝ ዳርቻ ልማት ጋር በተያያዙ ከልማት ተነሺ የሸንኮር ወረዳ ነዋሪዎች ጋር ውይይት አደረገ። በውይይቱም የቢሮ ምክትል ኃላፊ አቶ ረኢስ ዩሱፍ የሐረር ከተማ የወንዝ ዳርቻ ልማት ከተማዋን ውብና ማራኪ ለማድረግ እንደ ክልል የተቀመጠውን አቅጣጫ ተከትሎ ተግባራዊ ለማድረግ በርካታ ስራዎች እየተሰሩ እንደሚገኙና በዚህ ረገድ ከልማቱ ጋር ተያይዞ ኅብረተሰቡን ማወያየት የግድ በመሆኑ መድረኩ መዘጋጀቱን ገልጸዋል። የወንዝ ዳርቻ ልማት ስራው ከፖሊስ ሜዳ እስከ ፈላና በር ያለው ተፋሰስ ላይ በሁለቱም በኩል 20 ሜትር ስፋት ያለው መሆኑን ገልጸዋል። በልማቱ ምክንያት ለሚነሱ ነዋሪዎች በህግ አግባብ አስፈላጊውን ለልማት ተነሺዎች እንደሚፈጸምም አስታውሰዋል። በተጨማሪም የልማት ተነሺዎች በሚቋቋሙበት ሂደት አስፈላጊ የሆኑ መሰረተ ልማቶች እንደሚዘረጉ ኃላፊ ዋክለዋል። የውይይቱ ተሳታፊዎች በበኩላቸው በክልል ውስጥ ለሚከናወኑ ማንኛውም የልማት ስራ ድጋፍ ለማድረግ ዝግጁ መሆናቸውን ገልጸዋል። በመድረኩ ላይ የተለያዩ ሀሳቦችና ጥያቄዎች ቀርበው ውይይት ተካሂዶበታል። ዘገባው የባልደረባችን ትግስት በለጠ ነው። የድሬዳዋ አስተዳደር የመጀመሪያ ደረጃ ፍርድ ቤት ሉክ በሐረሪ ክልል ጠቅላይ ፍርድ ቤት በመገኘት ልምድ ልውውጥ አደረገ። ሁለቱ ፍርድ ቤቶች ጠንካራ ትብብር ፈጥረው እየሰሩ መሆኑንና ይህም ተጠናክሮ እንደሚቀጥል ተመላክቷል። ናርዶስ ዳምጤ ተጨማሪ አላት። በድሬዳዋ አስተዳደር የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ አብዲ መሐመድ የተመራ ልኡካን ቡድን በሐረሪ ክልል ጠቅላይ ፍርድ ቤት በመገኘት የልምድ ልውውጥ አደረገ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ተውፊቅ የልኡካን ቡድኑን አባላት የተቀበዱ ሲሆን የሐረሪ ክልል ፍርድ ቤቶች የነበሩባቸውን ክፍተቶች በመለየት መሰረታዊ ማሻሻዮች ለማድረግ የተለያዩ ተግባራት እየተከናወኑ መሆኑን አብራርተዋል። ለሪፎርም እቅዱ ውጤታማነት ፍርድ ቤቶች ተቀናጅተው መስራታቸው ወሳኝ መሆኑን በማንሳት የድሬዳዋና የሐረሪ ክልል ፍርድ ቤቶች ያላቸውን ተሞክሮ በማጋራት ረገድ የተጀመሩ ቅንጅታዊ አሰራርን በማጠናከር የተሻለ ውጤት ለማስመዝገብ ቁርጠኛ መሆናቸውን ፕሬዚዳንቱ አያይዘው ገልጸዋል። የድሬዳዋ መስተዳድር መጀመሪያ ደረጃ ፍርድ ቤት አቶ አብዲ መሐመድ በበኩላቸው ሁለቱ ፍርድ ቤቶች ጠንካራ ትብብር ፈጥረው እየሰሩ መሆኑን በመጥቀስ በአዲሱ አመራርም ይህ ተጠናክሮ እንደሚቀጥል ያላቸውን እምነት ገልጸዋል። በሪፎርሙ እየተከናወኑ ካሉ ተግባራት መካከል አንዱ የሆነው የዳኞች ስራ አፈጻጸም ምዘና ስራ ተገባበርን በተመለከተ ከሐረሪ ክልል ጠቅላይ ፍርድ ቤት ጠቃሚ ልምድና ግብዓት ያገኘ መሆኑን በመጥቀስ ለተደረገላቸው አቀባበልና ገለጻ ምስጋናቸውን አቅርበዋል። የዳኞች ስራ አፈጻጸም ምዘና ስርዓትና አጠቃላይ ተገባበሩን በተመለከተ በዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊና ባለሙያዎች ገለጻ የተደረገላቸው ሲሆን በመጨረሻም በክልሉ ጠቅላይ ፍርድ ቤት የተከናወኑ የስማርት ኮርት ሩም ችሎትና ሌሎች ማሻሻያ ስራዎችን ተዘዋውረው ተመልክተዋል። በሐረሪ ክልል በዘንድሮ የበጋ መስኖ 4851 ሄክታር መሬት እንደሚለማ የክልሉ ግብርና ልማት ቢሮ ገለጸ። በሁለት ዙር በመስኖ ከሚለማ መሬት በድምሩ ከ1 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተገልጿል። ገዛህኛ አራጌ በዝርዝር ያቀርበዋል። በሐረሪ ክልል በዘንድሮ የበጋ መስኖ 4851 ሄክታር መሬት እንደሚለማ የክልሉ ግብርና ልማት ቢሮ ገለጸ። የሐረሪ ክልል ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዴን አህመድ እንዳሉት በክልሉ በዘንድሮ የበጋ ወቅት መስኖ እርሻ ያሉንን የውሃ አማራጮች በሙሉ በመጠቀም 4851 ሄክታር መሬት ለማልማት ታቅዶ ወደ ስራ ገብቷል። በመስኖ የሚለማም ሽንኩርት፣ ቲማንቲም፣ ጥቅል ጎመን፣ ቃሪያ፣ ካሮትና ሌሎች የአትክልትና የሰብል አይነት መሆናቸው መሆናቸውን ተናግሯል። በሁለት ዙር በመስኖ ከሚለማው መሬት በድምሩ ከአንድ ሚሊዮን ኩንታል በላይ ምርት ይጠበቃል ሲሉ ገልጸዋል። ዘንድሮ በመስኖ የሚለማው መሬት ከአምናው ተመሳሳይ ወቅት ጋር ሲነጻጸር በአራት መቶ ሁለት ሄክታር መሬት ብልጫ እንዳለውም ተናግሯል። ለመስኖ ልማቱ ምርጥ ዘርና ሌሎች የምርት ማሳደጊያ ግብዓቶችን በቢሮና በወረዳዎች ማሟላቱን ገልጸዋል። በተጨማሪ ለመስኖ ልማት የሚያገለግል ተጨማሪ 200 የውሃ መሳቢያ ሞተሮችና ዲናሞ ለ አርሶ አደሩ መሰራጨቱንም ተናግረዋል። በየደረጃው ለሚገኙ የግብርና ባለሙያዎችና የልማት ጣቢያ ሰራተኞች አስፈላጊው የቴክኒክና የሙያ ስልጠና መሰጠቱንም ገልጸዋል። በክልሉ ባለፈው ተመሳሳይ ዓመት 4449 ሄክታር መሬት በበጋ መስኖ መልማቱን ጠቅሰዋል። የመስኖ ልማቱ በተለይም የአትክልትና ፍራፍሬ ምርት አርሶ አደሩና የከተማ ነዋሪውን በቀጥታ በማገናኘት የገበያ መረጋጋት እየፈጠረ እንደሚገኝና ህብረተሰቡም ተጠቃሚ እንዲሆን ማስቻሉን አመላክተዋል። በሐረሪ ክልል በአንደኛው ሩብ ዓመት 25 ሚሊዮን ብር ብድር ለኢንተርፕራይዞች መሰራጨቱን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። ቢሮ የ2018 በጀት አመት አንደኛ ሩብ አመት የብድር ስርጭትና አመላለስ አፈጻጸምን አስመልክቶ ከወረዳ አመራሮችና ባለሙያዎች ጋር የውይይት መድረክ አካሂዷል። አብስራ አሰግድ በዝርዝር ታቀርበዋለች። የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ከሐረር ብድርና ቁጠባ አክሲዮን ማህበር ጋር በመሆን በ2018 በጀት ዓመት አንደኛ ሩብ ዓመት የብድር ስርጭትና አመላለስ አፈጻጸም አስመልክቶ ከወረዳ አመራሮችና ባለሙያዎች ጋር የውይይት መድረክ አካሂዷል። በመድረኩ በክልሉ በየወረዳው የተከናወኑ የ2018 በጀት ዓመት አንደኛ ሩብ ዓመት የብድር ስርጭትና አመላለስ ሪፖርት ያቀረቡት የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ምክትል ኃላፊ አቶ ሐምዲ ሳላዲን ብድር የማስመለስ ስራው ሩብ አመት ዕቅድ አፈጻጸም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተሻለ መሆኑን ገልጸዋል። መንግስት የዜጎችን ተጠቃሚነት ለማሻሻል የስራ እድል ፈጠራ ላይ ልዩ ትኩረት ሰጥቶ እየሰራ ነው ያሉት አቶ ሀምዲ እንደ ክልልም የመስሪያ ቦታዎችን በማመቻቸትና ብድርን በመስጠት ረገድ አበረታይ ስራዎች መከናወናቸውን ጠቅሰዋል። በ2018 በጀት አመት አንደኛው ሩብ አመት በክልሉ ለሚገኙ መቶ ኢንተርፕራይዞች 25 ሚሊዮን ብር ብድር መሰራጨቱን ተናግረዋል። በሩብ ዓመቱ ለማስመለስ ከታቀደው 25 ሚሊዮን ብር ብድር ውስጥ ወደ 135 ሚሊዮን መሰብሰብ መቻሉንም ጨምረው ገልጸዋል። ከስራ ዕድል ፈጠራና ከብድር አቅርቦት ጎን ለጎንም የመስሪያ ቦታዎችን በማመቻቸት አበረታይ ስራዎች መሰራታቸውን ምክትል ቢሮ ኃላፊው ጠቁመዋል። የሚሰራጩ የብድር አቅርቦቶች ለታለመላቸው ዓላማ መዋሉን ቢሮ ከወረዳ አመራሮችና ከሚመለከታቸው ባለድርሻዎች ጋር በመሆን እየሰራ መሆኑንም አክለዋል። በመድረኩ የተሳተፉት የወረዳ አመራሮችና ባለሙያዎች የተለያዩ ሀሳብና አስተያየት አንስተው ውይይትም ተደርጎበታል። በሐረሪ ክልል ባለፉት ሶስት ወራት ከ1.2 ቢሊዮን ብር በላይ ካፒታል ላስመዘገቡ 32 ባለሀብቶች አዲስ የኢንቨስትመንት ፍቃድ መስጠቱን የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ አስታወቀ። የሚከናወኑ ኢንቨስትመንቶችን ለክልሉ ኢኮኖሚ ብሎም ለዜጎች ከሚያበረክቱት ጥቅም አንጻር በመለየት ትኩረት ተሰጥቶ እየተሰራ መሆኑ ተገልጿል። አዩብ ካዛሊ በዝርዝር ያቀርበዋል። በሐረሪ ክልል ባለፉት ሶስት ወራት ከ1.2 ቢሊዮን ብር በላይ ካፒታል ላስመዘገቡ 32 ባለሀብቶች አዲስ የኢንቨስትመንት ፍቃድ መሰጠቱን የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሀምዲ ሳላዲን ገለጹ። ከለውጡ ወዲህ በክልሉ የኢንቨስትመንት ዘርፍ መነቃቃት መፈጠሩን የገለጹት አቶ ሀምዲ ሳላዲን የክልሉ መንግስት በኢንቨስትመንት ዘርፍ ለሚሰማሩ አልሚዎች አስፈላጊውን ድጋፍና እገዛ እያደረገ ይገኛልም ብለዋል። በተለይም በኢንቨስትመንት ዘርፉ የነበሩ ማነቆዎችን ለመፍታት ትኩረት ተሰጥቶ በተሰራው ስራ አበረታች ውጤቶች ሰራተኞች የተመዘገቡ ሲሆን ይህም በዘርፉ ለሚሰማሩ አልሚዎች ምቹ ሁኔታም ፈጥሯል። የክልሉ መንግስት ለዘርፉ የሰጠውን ትኩረት ተከትሎ ከጊዜ ወደ ጊዜ በክልሉ በኢንቨስትመንት ዘርፍ የሚሰማሩ አልሚዎች ቁጥር እያደገ መምጣቱንም ገልጸዋል። በክልሉ የሚከናወኑ ኢንቨስትመንቶችን ለክልሉ ኢኮኖሚ ብሎም ለዜጎች ከሚያበረክቱት ጥቅም አንጻር በመለየት ትኩረት ተሰጥቶት እየተሰራ ነውም ብለዋል። በዚህም ባለፉት ሶስት ወራት ብቻ ከ1.2 ቢሊዮን ብር በላይ ካፒታል ላስመዘገቡ 32 አልሚዎች የኢንቨስትመንት ፍቃድ መሰጠቱን ነው አቶ ሀምዲ ሰላዲን የገለጹት። ፍቃድ የተሰጣቸው በኢንዱስትሪ ሆቴልና በሌሎች ዘርፎች ለሚሰማሩ አልሚዎች መሆኑንም ገልጸዋል። የኢንዱስትሪ ዘርፉ ያለንን ሀብትና የሰው ኃይል በመጠቀም የሀገር ውስጥ ምርትን በማሳደግ ተኪ ምርቶችን በማምረት አበረታች ውጤቶች የተመዘገበበት መሆኑንም ገልጸዋል። በኢንዱስትሪው ዘርፍ እየተመዘገበ ያለው መሻሻል ዘርፉ የክልሉን ኢኮኖሚ ለማጠናከር የሚያደርገውን አስተዋጽኦ በተግባር እያሳየ እንደሚገኝም አቶ አምዲሰላዲኝ ገልጸዋል። ክብሯን ተመልካቾቻችን፣ ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የኢትዮጵያ የባህር በር ጥያቄ የሕዝቡን ፍላጎትና ጥቅም ማዕከል ያደረገ ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ገለጹ። በሌላ ዜና በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበትን አምስተኛ ዓመት ታስቦ ውሏል። እነዚህንና መሰለ አገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። የኢትዮጵያ የባህር በር ጥያቄ የህዝቡን ፍላጎትና ጥቅም ማዕከል ያደረገ ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ገልጸዋል። አቶ አደም ፋራ ለወጣቶች ባስተላለፉት መልእክት በሁሉም ዘርፎች ያሉ እምቅ አቅሞችን በመጠቀም ልማት ላይ ለማዋል በትኩረት እየተሰራ ነው ብለዋል። በተለይም የወጣቶችን ተስፋ የሚያለመልሙና የሚያበረታቱ ስራዎች ላይ መንግስት በትኩረት እየሰራ ይገኛል ለምን ያሉት ለአብነትም የአረንጓዴ አሻራ መርሃ ግብር የወጣቱን ፍላጎት ማጥፋትና ጥቅም ማዕከል በማድረግ የዛሬና የነገ ትውልድን መጻኢ ዕድል ለማሳመር ታስቦ የተቀረጸ ነው ብለዋል። የኮሪደር ልማትም የከተሞችን ገጽታ ከመቀየርና ና የቱሪስት መዳረሻነትን ከማስፋት ባሻገር ለወጣቶች የስፖርት ማዘውተሪያ ቦታን ለማስፋት ጉልህ ሚና የተጫወተ መሆኑን ገልጸዋል። ኢትዮጵያ የባህር በር ሊኖራት ይገባል የሚለው ጥያቄም የሕዝቡን በዋናነትም የወጣቱን ፍላጎትና ጥቅም ማዕከል በማድረግ የተነሳ መሆኑን አጽንኦት ሰጥተዋል። ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሐዊ መሆኑን ጠቁመው አሁን ላይ በጉዳዩ ዙሪያ የተፈጠረው ግንዛቤ የሚበረታ በርካታ መሆኑን አንስተዋል። የባህር በር ጥያቄው ስኬታማ እንዲሆንም ወጣቱ የበኩል ሚና ሊወጣ እንደሚገባው ነው አቶ አደንፋራ ያስገነዘቡት። በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበት አምስተኛ አመት ታስቦ ውሏል። ቀኑ በቢሾፍቱ አየር ወለድ ማሰልጠኛ ማዕከል እንዳይደገም መቼም አንረሳውም በሚል መሪህ ሀሳብ ነው የታሰበው። በመርሃ ግብሩ ከአምስት አመታት በፊት የተፈጸመውን ጥቃት የሚያስታውሱ የተለያዩ ዝግጅቶችም ተከናውነዋል። በስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ እንዲሁም ጄኔራል መኮንኖች፣ የመንግስት ስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተሳትፈዋል። የዲጂታል መታወቂያ አገልግሎትን በተለያዩ አካባቢዎች ለማዳረስ የሚያስችል የአገልግሎት ማዕከላትን ማስፋት ስራ የተከናወነ እንደሚገኝ በጠቅላይ ሚኒስትር ጽፈት ቤት የብሔራዊ መታወቂያ ፕሮግራም የምዝገባ አስተባባሪ አቶ ደጀኔ ገብሬ ገልጸዋል። እስካሁን ከ27 ሚሊዮን በላይ ዜጎች ለፋይዳ ዲጂታል መታወቂያ ተመዝግበዋል። በጠቅላይ ሚኒስትር ጽፈት ቤት የብሔራዊ መታወቂያ ፕሮግራም የምዝገባ አስተባባሪ አቶ ደጀኔ ገብሬ እንደተናገሩት የምዝገባ አገልግሎትን በተለያዩ ያገቱ አካባቢዎች ለማዳረስ ከአጋር ተቋማት ጋር በመተባበር የአገልግሎት ማዕከላትን በማስፋት ምዝገባ እያካሄደ ነው። በተጨማሪም አገልግሎቱ ወደ ሩቅ አካባቢዎች እንዲደርስ በተንቀሳቃሽ የምዝገባ ጣቢያዎች አማካኝነት እየተሰራ መሆኑን ገልጸዋል። እስከ በጀት ዓመቱ አጋማሽ ድረስ የፋይዳ ዲጂታል መታወቂያ የዲጂታል ኢኮኖሚውን በማሳደግ የገንዘብ ማጭበርበርን በመቀነስ እንዲሁም የመንግስትና የግል አገልግሎቶችን ይበልጥ ቀልጣፋና ግልጽ በማድረግ ረገድ ትልቅ ሚና እንደሚጫወት ተገልጿል። አራት ሚሊዮን ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ስራ ለመስራት ማቀዱን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም ስራ አስፈጻሚ አቶ ፋኖሴ መኮንን እንደገለጹት በ2018 ዓም በ210 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ ይሰራል። የተፈጥሮ ሀብት ጥበቃ ስራ በትኩረት የተሰራ መሆኑን የጠቀሱት አቶ ፋኖሴ እየተሰራ ያለውም ስራ የአፈር መሻሸርን መቀነሱን፣ የደን ሽፋንን መጨመሩን እንዲሁም የደረቁ የውሃ አካላትን መልሷል ሲሉም ተናግረዋል። በተያዘው አመትም እንደ ክልሎች ተጨባጭ ሁኔታ ከ30 እስከ 60 ቀን የሚቆይ የአፈርና የውሃ ጥበቃ ስራ እንደሚከናወን ጠቁመዋል። የዘንድሮ የተፈጥሮ ሀብት ጥበቃ ስራ እንደ ሀገር በንቅናቄ ከጥር ወር ጀምሮ የሚጀመር ሲሆን የተፈጥሮ ሀብት ጥበቃ ስራ ለመጀመር የቅድመ ዝግጅት ስራ የተሰራ ነው ሲሉም ጠቁመዋል። ሐማስ የታጋቾችን አስክሬን የያዙ ናቸው የተባሉ ሶስት የሬሳ ሳጥኖችን አስረከበ። ይህ በእንዲህ እንዳለ ሐማስና እስራኤል የተኩስ አቁሙን በመጣስ እርስ በእርስ ይካሰሳሉ። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል የታጋቾችን አስክሬን የያዙ ናቸው የተባሉ ሶስት የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታወቀም። እስራኤል በቀይ መስቀል አማካኝነት የሬሳ ሳጥኖቹን ተረክባለች። አስክሬንም ምርመራ እንደሚካሄድም ተገልጿል። አስክሬኖቹ ታግተው የነበሩ የእስራኤላውያን መሆናቸው ከተረጋገጠ በጋዛ የሚቀሩት የስምንት እስራኤላውያንና የሌሎች አገራት ዜጎች አስክሬኖች ብቻ ይሆናሉ። በፕሬዚዳንት ዶናልድ ትራምፕ የሰላም እቅድ የመጀመሪያ ዙር መሰረት ሐማስ 20 በህይወት ያሉ ታጋቾችን እና የ28 ታጋቾችን አስክሬን ለመልቀቅም ተስማምተዋል። እስራኤል ሐማስ አስክሬኖችን ለመመለስ ዘግይቷል ብትልም ሐማስ በበኩሉ ከፍርስራሽ ስር አስክሬኖችን ማውጣት ጊዜ እንደሚወስድ አስታውቋል። የሐማስ ታጣቂ ክፍል አልቃሲም ብርጌድ እንዳለው አስክሬኖቹ የተገኙት በጋዛ ሰርጥ ደቡባዊ ክፍል በሚገኝ ዋሻ አቅራቢያ ነው። ነበረም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆ በኤክስ ገጻቸው ለታጋቾች ቤተሰቦች መረጃ ሰጥተናል፣ በዚህ ከባድ ጊዜ እንደግፋቸዋለን። ሁሉም ታጋቾች እስከሚመለሱ ጥረታችን እንቀጥላለን ብሏል። የታጋጭ ቤተሰቦች ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሆ ላይ ጫና እያሳደሩ ይገኛሉ። ማህበሩ ባወጣው መግለጫም ጠቅላይ ሚኒስትሩ በቆራጥነት ትዕዛዝ ሰጥተው የሁሉም ታጋቾች አስክሬን ያስመልሱልናል ሲሉም ጠይቋል። ሀማስና እስራኤል የተኩስ አቁም በመጣ

በእርስ በርስ ጦርነት ይካሳሉ። ትናንት እስራኤል በሰሜናዊ ጋዛ ባደረሰችው የአየር ጥቃት አንድ ሰው መገደሉን ተገልጿል። የእስራኤል መከላከያ ኢላማ ያደረገው ለወታደሮች ስጋት የሆነ ታጣቂ መሆኑን አስታውቋል። የትራምፕ የሰላም እቅድ መሰረት ሐማስ ሁሉም በሕይወት ያሉ ታጋቾች ሲለቅ እስራኤል 250 ፍልስጤማውያን እስረኞችንና 1718 ታጋቾችን ፈታለች። ሐማስ የ15 የእስራኤላውያን ታጋቾች አስክሬን ሲያስረክብ እስራኤል የ225 ፍልስጤማውያን አስክሬንም መልሳለች። አስክሬናቸው በጋዛ ከነ የተሰባበሩ 11 ሰዎች መካከል አንድ ታንዛኒያዊና አንድ ታይላንዳዊ የሚገኙበታል። ሐማስ ከሁለት ዓመት በፊት ባደረሰው ጥቃት 1200 ገደማ ሰዎች ተገድለዋል። 251 ሰዎችም ታግተዋል። እስራኤል በፈጸመችው ጥቃት ደግሞ 68500 በላይ ፍልስጤማውያን መገደላቸው ተዘግቧል። በአፍጋኒስታን በሬክተር ስኬል 6.3 በተለካ ከባድ የመሬት መንቀጥቀጥ አደጋ ቢያንስ የስምንት ሰዎች ሕይወት አለፈ። በሰሜን አፍጋኒስታን በደረሰ የመሬት መንቀጥቀጥ አደጋ ይህ ዜና እስከተጠናቀረበት ጊዜ ድረስ ቢያንስ የስምንት ሰዎች ሕይወት ማለፉን የአካባቢው ባለስልጣናት እየገለጹ ሲሆን የነፍስ አድን ጥረቱ በመቀጠሉ የሟቾች ቁጥር ሊጨምር እንደሚችል ተነግሯል። 180 ሰዎች ቆስለዋል ሲሉ በአቅራቢያ ያሉ ግዛት የጤና ዲፓርትመንት ቃል አቀባይ ሳሚን ጆይዳን ተናግረዋል። የመሬት መንቀጥቀጡ ወደ 500 ሺ የሚጠጉ ሰዎች መኖሪያ በሆነችው ማዛር ኢሻሪፍ ላይ ዛሬ ሰኞ ረፋድ በአካባቢው ሰዓት አቆጣጠር አራት ሰዓት ላይ ደርሷል። የባልክ ግዛት የታሊባን ቃል አቀባይ ሀጂ ዘይድ በኤክስ ላይ ባሰፈሩት መልእክት ዋና ከተማዋ ማዛር ሻሪፍ ብዙ ሰዎች ተጎድተዋል ሲሉ ጽፈዋል። አብዛኛዎቹ ጉዳቶች የተከሰቱት ከረጅም ህንፃዎች ላይ በወደቁ ሰዎች ላይ ነው ሲሉም ጽፈዋል። የመሬት መንቀጥቀጡ በተከሰተ ጊዜ በርካታ የከተማዋ ነዋሪዎች ቤታቸውን ሊፈርስ ይችላል በሚል ስጋት ወደ ጎዳና መውጣታቸውን አጃንስ ፍረንስ ፕረስ ዘግቧል። ክቡራን ተመልካቾቻችን፣ ከሀረሪ ቲቪ ለሳቱ የነበሩን ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሀረሪ ቲቪ መሰናዶች ጋር መልካም ቆይታ